አስታውስ። ደካማነትህን አስታውስ። ያን ጊዜ በጣም ጠንቃቃ ትሆናለህ። ሊጎዱህ የሚችሉ በትምክህተኝነት እና በውዳሴ ከንቱነት አትሸነፍ። የተሰጠህን ፍቅር በተሞላ የእግዚአብሔርን ቸርነት አስታውስ። ይህንንም በምስጋና የተሞላ ሕይወት እንድትመራ ያደርግሃል። በእግዚአብሔር ፍቅርና ስራ ላይ ስትታምን ፍጹም የሆነ እምነት በልብህ እያደገ ይመጣል። ከእግዚአብሔር ጋር ያሳለፍከው ጊዜ ደግሞ በእምነት እንድትኖር ያበረታታሃል። የሰዎችን ፍቅርና ከአንተ ጋር ያሳለፉትን መልካም ጊዜ አስታውስ። የሰዎችን ቅንነት ትጠራጠር ዘንድ ወይንም ያደረጉልህ ያደረጉብህን ክፉ ነገር ታስብ ዘንድ አይገባም። የቀድሞ ፍቅራቸው ስለ እነርሱ ይማልላል፣ ያንተንም ቁጣ ያበርዳል። ሞት እንዳለ አስታውስ። እንዲሁም በዓለም ያለ ፈተናም እንደሚያልፍ ከፀሐይ በታች የተሰራው ሁሉ እንደሚያልፍ አስብ። ከፀሐይ በታች የተሰራው ስራ ሁሉ አየሁ፣ እነሆም ሁሉ ከንቱ ነው ንፋስንም እንደመከተል ነው ይላል ጠይቡ ሰለሞን። በእግዚአብሔር ፊት መቆምህን እርሱም እንደሚመለከትህ አስታውስ። ያኔ ኃጢያት አትሰራም፣ እግዚአብሔርን ታየዋለህና ስለ አንተ የፈሰሰውን የክርስቶስን ክብር ደም አስታውስ። በዚህም ህይወትህ ያለውን ዋጋ በእርግጥ ታውቃለህ፣ በዓይኖች ፊት የከበረ ይሆናል። ስለዚህም በከንቱ በመኖር አትጠፋውም አታጠፋውም በዋጋ ተገዝተሃልና ይላል ቅዱስ ጳውሎስ። በወላጆችህ እምነት በወላጆችህ እምነት በተጠመቅህባት ቦታ ለእግዚአብሔር የገባኸውን ቃል አስታውስ። ዲያብሎስን ስራዎችን ሁሉ ሐሳቦቹንና ጥበቡን ኃይሉንም ትክድ ዘንድ ኃይል ታገኛለህና በዚህ ዓለም እንግዳ መሆንንና ወደ ሰማያዊ ቤት እንደምትመለስ ዘወትር አስታውስ። ያን ጊዜ በዚህ ዓለምና ደስታው ተስፋ ማድረግን ትተዋላ። በጠባቡ በር መጓዝ ወደ መንግስተ ሰማያት እንደሚያደርስህ አስታውስ። ሰፊው ደጅ ፊት ለፊት ተከፍቶ ብታየው አልፈኸው፣ ሄድ፣ ከእርሱ ራቅ። ከእርሱ የሄዱ እንዳሉ አልቀዋልና ዘላለማዊ ሕይወትን አስታውስ። ሁል ጊዜም ስለዚያ ስለ ዘላለማዊ ሕይወት ትጋ። የእግዚአብሔር ልጅ መሆንህን እርሱ መምሰል እንዳለብህ አስታውስ። እውነተኞች ከሆኑት ከእግዚአብሔር ልጆች ጋር አካሄድህን አስተካክል። የመንፈስ ቅዱስ ቤተ መቅደስ መሆንህን አስታውስ። በውስጥ ያለውን ቅዱሱን የእግዚአብሔር መንፈስ አታሳዝን። ዘወትርም ቅዱስ የእግዚአብሔር ማደሪያ ሁን እንሆን